ወዳጆች የዛን ዕለት የባቡር ጣቢያ ውስጥ የነበረው የህዝብ መጨናነቅ እንደ ሁልጊዜው በስራና በጥድፊያ የተሞላ ነበረ። በመሳፈሪያ ቁጥር 3 አቅራቢያ አሳምቡሳ በተንቀሳቃሽ መጥበሻ ላይ ተደርጎ እየተጠበሰ ነበረ። ከሚረጨው ትኩስ ዘይት የተነሳ የተቃጠሉ እጆች ያሉትና የእሳቱ ግለት በፈጠረው ሙቀት ላብ ያጨቀየው ሸሚዝ የለበሰ፣ በግንባሩ ላይ የጭንቀት ምልክት የሚነበብበት መሆኑ የሁልጊዜ ዛ ሰው የማንነት መገለጫ ነው። ስሙም አቢጂት ይባላል። በአንድ ወቅት ሚስቱ ትምህርት እንድታገኝ ሲል ጠንክሮ በመስራት ያለውን ነገር ሁሉ ለእርሷ ስኬት አሳልፎ የሰጠ ታታሪ ሰው ነበረ። አሁን ያው አቢጂት በከተማው የባቡር ጣቢያ አሳምቡሳ እየሸጠ ህይወቱን ለመግፋት ተገድዷል። ስለማንም ሰው ቅሬታ ሲያቀርብም ህይወቱን ሲያማርርም ታይቶ አይታወቅም። ደስተኛ ሆኖ የራሱን ህይወት የሚመራ ሰው ነው። ያን ዕለት ከፊት አንድ ባቡር መጣ። አንዳንድ ተሳፋሪዎች ከባቡሩ ላይ ወረዱ። አንዳንዶች ደግሞ ወደ ባቡሩ መግባት ጀመሩ። አቢጅት እንደገና ያንን የተለመደ የሁል ጊዜውን ጥሪውን ማድረግ ጀመረ። ትኩስ አሳምቡሳ አለ። ትኩስ አሳምቡሳ፣ ትኩስ አሳምቡሳ እየያዛችሁ፣ በተመጣጣኝ ዋጋ አሳምቡሳ እየገዛችሁ። በዚህ ጊዜ ግን አንዳች ለየት ያለ ነገር ተፈጥሮ ነበረ። ድንገት በጣባው ላይ ሁከት መፈጠር ጀመረ። የጣቢያው አብያው ኃላፊ የሮጠ መጣ። ጠባቂዎቹም በንቃት ላይ ሆነው አካባቢውን እየቃኙ ነበረ። አንዳንድ ሰዎች እጅ በደረት አድርገው በመስመር ቆሙ። በዚህ ጊዜ አብለጭላጭ የመንግሥት መኪና ከጣቢያው አጠገብ ደርሶ ቆመ። ከኋላ የተከተሉት ሁለት ሌሎች መኪናዎችም በረድፍ ቆሙ። በአካባቢው ላይ ዝምታ ሰፈነ። በዚህ ጊዜ ከመኪናው ውስጥ አንዲት አረንጓዴ ቀለም ያለው የሐር ቀሚስ የለበሰች ጥቁር የፀሐይ መነፀር ያደረገችና ኮስተር ያለ የፊት ገጽታን የተላበሰች የወረዳው ዋና አስተዳዳሪ ዲኤም ከቪታ ሲንግ በጠባቂዎቿ ታጅባ ከመኪናው ላይ ወረደች። በአረማመዷ ላይ በራስ መተማመን፣ በአይኖቿም ላይ የአስተዳዳሪነት ስልጣን፣ በፊቷም ላይ ኩራት ይነብባል። የሆነ ሰው ክብሯን እንደተጻረረ እንዳወቀች ወይም ያየች ይመስል ጭንቅላቷን ቀና አድርጋ ነበር የምትራመደው። ነገር ግን አቢጂት በእጅ ከሚገፋ ጋሪ ኋላ ቆሞ ዝም ብሎ እያያት ነበረ። ለአፍታ ያህል እጆቹ ሥራ መስራት አቆሙ። ከቪታ እርምጃዋን ዝግ በማድረግ ፊቷን አዙራ ስትመለከት አይኖቿ ከአቢጂት አይኖች ጋር ተቀጣጠሙ። ለአፍታ ያህል የአይን ርግብግቢታቸው ቆመ። ከዛም ይህንን ሰው ከዚህ ቀደም አይታው እንደማታውቁሉ፣ ምንም ቃል ሳትናገር ጉዞዋን ወደፊት ቀጠለች። አብጂት ባለበት ቀጥ ብሎ ቆሞ ቀረ። ምንም መናገርም ምንም ነገር ማድረግም አልቻለም። ልክ የሚያስደነግጥ ነገር እንደመታው ክው ብሎ ደንግጦ ባለበት ቆሞ ቀረ። በዙሪያው ያሉት ሰዎች አይን ሁሉ አሁን በአብጂት ላይ ሆኗል። አንዳንዶቹ እያፌዙበት፣ አንዳንዶቹ የሆነ የሆነ ነገር እያሉ፣ አንዳንዶቹ ደግሞ ሌላ ሌላ ነገር እያሉት ማንም ሰው ከእንግዲህ ያወቀው አይመስልም። አሳምቡሳ ሻጩ የወረዳ አስተዳዳሪዋ ባል መሆኑን ልብ ያለ አልነበረም። ዋና አስተዳዳሪዋ አብጅት ማን እንደሆነ አስታውሳለች። በዚህ ጊዜ ሁለት ፖሊሶች በአካባቢው ላይ ደረሱና ምንም ሌላ ነገር ሳይናገሩ በቀጥታ አብጅት ማለት አንተነህ ሲሉ ጠየቁት። አዎ ነኝ እንዳላቸው ድምፅህን አጥፍተህ አብረህንና የቀረበብህ ክስ አለ ሕገወጥ የሆነ ጋሪ በጣቢያ ውስጥ ይዘ ተገኝታል። ቆሻሻ በመወርወር በባለስልጣን ፊት ችግር በመፍጠር ወንጀል ክስ ተከሰሃል። ስለዚህ ከእኛ ጋር መምጣት አለብህ አሉት። አብጂት ምንም ነገር ሊገባው አልቻለም። በዚህም ምን አደረጉ ሲል ጠየቀ። ግን ማንም ጆሮ የሰጠው ሰው አልነበረም። ወደ ፖሊስ ጣቢያው እየጎተቱ ወሰዱት። ፖሊስ ጣቢያው ሲደርስም መሬት ላይ እንዲቀመጥ አደረጉት። ወዳጆቼ የዚህን ታሪክ መጨረሻ ለማወቅ ቪዲዮን እስከ መጨረሻው ድረስ ተመልከቱ። ለቻናሉ አዲስ የሆናችሁም ቻናሉን ሰብስክራይብ አድርጉ። ይህን ቪዲዮም ላይክ በማድረግ ተመልከቱ። ወንጀል መርማሪው አቢጅት ወዳለበት ክፍል መጥቶ በቁጣ በመገሰጽ እንዲህ ሲል ጠየቀው፣ የዋና አስተዳዳሪዋ ባል በመሆን በጣም ትልቅ ሰው ሆነሃል። እመቤቷ ዋና አስተዳዳሪያችን ራሷ ናት፣ ትምህርት አስተምሮት ያለችው አለው። የአቢጅት አይኖች በድንጋጤ ፈጠጡ። እኔ የካቪታ ባል ነኝ ምንድን ነው ያጠፋሁት ብሎ የጀመረውን አረፍተ ነገር ከመጨረሱ በፊት አንዱ ፖሊስ ከኋላ በዱላ መጥተው፣ በዙሪያውም ሳቅ በሳቅ ሆነ። አዳምጦኝ የአሳምቡሳሻጭ የዋና አስተዳዳሪዋ ባል ነኝ በማለት ቀልድ የያዝን ይመስል ደህና ያላግጣልባካችሁ አለ አንዱ ፖሊስ። ሌላኛው ፖሊስ ደግሞ ቀበል አድርጎ ግን ፊትህን በመስታወት አይተሃል? አንተ የዋና አስተዳዳሪዋ ባል ልትሆን ሳታብድ አትቀርም አለው። ዱላው ስድቡና ፌዙ አንድ ላይ ቀጥለ አብጅት ሁሉንም ነገር ታገሰ። አይኖቹ ላይ እንባ መታየት አቁመዋል። ዝምታ ብቻ፣ ቁጭት፣ ቁስል፣ ስድብና አሁን በውስጡ እሳት መንደድ ጀምሯል። ጠዋት ያለምንም ክስ ከፖሊስ ጣቢያ ተለቀቀ። ቀጥታ ወደ አስተዳዳሪዋ ቢሮ አመራ። በሩ ላይ ጠባቂ ዘበኞች ቆመው ነበረ። አብጅት ካቢታን ማግኘት እፈልጋለሁ፣ እኔ ባሏ ነኝ አለ። ጠባቂዎቹ ሳቁበት። እንደገና መጣህ፣ ትናንትም እንደዚሁ ገልፀህ ነበር አሉ። ቀልድህ እዚህ አይስራም አሉት በዚህ ጊዜ አንድ ባለስልጣን ከውስጥ ወደ ውጭ መጣ። የአብጅትን ሁኔታ ሲመለከት ከቆየ በኋላ በቁጣ እንዲህ አለው፣ ጠባቂዎች፣ ይህንን ሰውዬ ከዚህ አውጥታችሁ ጣሉት። ጤነኛ ይመስላችኋል? የትኛዋ ካቢታ የትኛው ባል ነው የምታወራው? አብጅትን እያዳፉ ከበሩ አስወጡት። የደረሰበት ውርደት፣ ስድብና እንግልት እሳት ሆኖ ውስጡን እያቃጠለው ይህን የአብጅት ዝም ብሎ አልተቀመጠም። መረጃ የማግኘት መብቱን ተጠቅሞ መረጃ እንዲሰጡት የሚጠይቀውን ፎርም ሞላ። ዋና አስተዳዳሪዋ ካቪታ ሲንግ አግብታለች ወይ? አሁን ከሆነ መልሳችሁ የባሏ ስም ማን ነው? ከፎርሙ ጋር የጋብቻ ፎቶቸውን የመለያ ቁጥሩን ካርድ፣ ከፍርድ ቤት የወሰደውን ሰርተፍኬትና የመንደርተኞቹን የእማኝነት ቃል አያይዞ ላከ። በጥቂት ቀናቶች ውስጥ ይህ ፋይል የካቪታ ሲንግ ቢሮ ደረሰ። አንድ ባለስልጣን ሰራተኛ ቀስ ብሎ ወዳለችበት በመምጣት እንዲህ አላት፣ እመቤት ይህ መረጃ የማግኘት መብት መጠይቅ ደርሶናል፣ መልስ መስጠት አለብን አላት። ካፒታ ፎርሙን አየች፣ አነበበችው። ከዛም በቁጣ ቀዳደደችውና እንዲህ አለች፣ ይህንን የላከው ሰው ማንም ይሁን ማን ልክ አስገቡት፣ ትምህርት አስተምሩት። አንድም ቃል ስለዚህ ጉዳይ ወደ ውጭ እንዳይወጣ። ባለስልጣኑ በፍርሃት ፈራ ተባ እያለ ግን እኮ እመቤት ይህ ህግ ነው መልስ መስጠት አለብን። ያለበለዚያ ጉዳዩ ወደ ፍርድ ቤት ሊያመራ ይችላል አላት። ካቪታ ቅዝቅዝ ባለ ድምፅ፣ ወደ ፍርድ ቤት ይሄድ። አሁን ምንም አይነት መልስ አይሰጥም። ጸጥ በሉ። ዜናው ሚዲያዎች ጋር ከመድረሱ በፊት ይህን ጉዳይ አፍኑት፣ የሚል ጥብቅ ትእዛዝ ሰጠች። ነገር ግን በሌላ በኩል አብጅት ዝም ብሎ አልተቀመጠም። አንድ የአካባቢው ጋዜጠኛ አገኘው። በቪዲዮ ካሜራው ፊት ለፊት አብጅት እንዲህ አለ፣ እኔ የካቪታ ባል ነኝ። ያስተማርኳት እኔ ነኝ ለስልጠናዋ ለመክፈል ስል መሬቴን ሁሉ በባንክ ዳስ ይዣለሁ። ዛሬ እርሷ የወረዳው አስተዳዳሪ ናት። ማንነቴንም ክዳለች አላውቅህም ብላለች። ቪዲዮ በማኅበራዊ ሚዲያ ላይ ቫይራል ሆነ። የአካባቢው የዜና ቻናሎች ርዕስ አሳምቡሳ ሻጩ የዋና አስተዳዳሪዋ ባልነውን የሚል ሆነ። በባቡር ጣቢያው ላይ ዋና አስተዳዳሪዋ አሳምቡሳ ሻጩን እንደማታውቀው ክዳ ሄዳለች። አሁን ጉዳዩ ከፖሊስ ጣቢያ ወጥቶ በህዝብና በሚዲያ መሃል ደርሷል። ወዳጆቼ አብጂት በአውራጃው ፍርድ ቤት ይግባኙን አቀረበ። እኔ የወረዳዋ አስተዳዳሪ የካቪታ ባል ነኝ። ሁሉም ማስረጃዎች በእጄ ላይ ይገኛሉ። የጋብቻ ማስረጃዎች፣ ፎቶዎች፣ ምስክሮችና ዶክመንቶች አሉኝ። አንድም ባለስልጣን ይህ ሐሰት ነው የሚል ካለ እንግዳውስ ይህ ለማኅበራዊ ለሕጋዊና ለግል ማንነቴ ስድብ ነው። ፍርድ ቤቱ ጉዳዩን ለመስማት ቀን ቆረጠ። ይህ ዜና ልክ ሚዲያዎች ጋር እንደደረሰ ጉዳዩ የበለጠ ትልቅ ትኩረት ተሰጠው። የዋና ሥራ አስኪያጇ ቢሮ ክብር አሁን በጥያቄ ውስጥ ገባ። የተለያዩ ዛቻዎችን አብጅት መቀበል ጀመረ። በሚሄድበት ቦታ ሁሉ ይዝቱበት ጀመር። የሆነ ሰው እንደውም የአሳምቡሳ ማዞሪያ ጋሪውን ሳይቀር ሰበረበት። ግን ምንም አይነት ቅሬታም ሆነ ክስ አላቀረበም። ዝም ብሎ የፍርዱ ቤቱን ቀነ ቀጠሮ በትዕግስት መጠበቅ ያዘ። አሁን ፊቱ የተራሰው ፊት መሆኑ ቀርቷል ይልቁንም የከፍተኛ ባለስልጣንን ወንበር የሚነቀንቅ የእውነት ፊት ሆኗል። ፍርድ ቤቱ የመጀመሪያውን ችሎት ያዘ። በካቢታ በኩል አራት ሱፍ የለበሱ ጠበቃዎች ረጅም ፋይል የያዙ ለመከራከር መጡ። አቢጄት ብቻውን ያረጀ ፋይል የተወሰኑ ወረቀቶችንና የሰርግ ፎቶዋቸውን ይዞ ቆመ። ዳኛው ጠየቀ። በምን ስልጣን ነው የካቢታ ሲንግ ባል ነኝ ብለህ ለመናገር የደፈርከው? አቢጄት ቀስ አድርጎ ፎቶውን በዳኛው ፊት አስቀመጠው። ከዚያም የምዝገባ ወረቀቱን የመንደሩን ኃላፊ ሰርተፊኬትና፣ በመጨረሻም ካፊታ በስልጠና ላይ እያለች የጻፈችውን ደብዳቤ ያሳየ። ጽሑፉ እንዲህ ይነበባል። እኔ አንዳች ነገር መሆን ከቻልኩ የምሆነው በአንተ የተነሳ ብቻ ነው፣ አቢጄት ይላል። የካፊታ ጠበቃዎች ይህንን ውድቅ ለማድረግ የሚችሉትን ሁሉ ሞከሩ። እነዚህ ዶክመንቶች የውሸትና የፈጠራ ሊሆኑ ይችላሉ። ትዳር ቢኖር እንኳ ይህ ሰው ባሏ ላይሆን እኮ ይችላል። ምናልባት ተራ ትውውቅ ሊሆን ይችላል። በመሃላቸው የነበረው አሉ ጠበቃዎቿ። ፍርድ ቤቱ ምስክር ሲጠራ የመንደሩ ኃላፊ፣ ፀጉር አስተካካዩ፣ የቀድሞ መምህርና የማሰልጠኛ ማዕከሉ ዳይሬክተር አንድ በአንድ እየተነሱ የምስክርነት ቃላቸውን ሰጡ። እውነቱም አንድ በአንድ መውጣት ጀመረ። ሁሉም ሰዎች የካቪታና የአቢጅት ትዳር የእውነት ተፈጽሟል፣ ይህንንም ሙሉ የመንደሩ ነዋሪ አይቷል፣ ለካቪታ ትምህርትም ሙሉ ክፍያውን የፈጸመው አቢጅት ነው በማለት ምስክርነታቸውን ሰጡ። የዳኛው ፊት የመደነቅ ስሜት ተነበበበት። ነገር ግን ምንም ነገር አልተናገርም። ቀጣዩን የቀጠሮ ቀን ብቻ ወስኖ ችሎቱን በተነው። ወዳጆቼ፣ በሚቀጥለው ጊዜ ሚዲያዎች ከፍርድ ቤቱ ውጭ ላይ ለጉድ ተሰልፈው ነበረ። ካቢታ ከመንግስት መኪናዋ ስትወጣ ካሜራዎቹ ፊታቸውን ወደ እርሷ አዞሩና መታደፍ ጀመሩ። ፊቷ በግልጽ ውጥረትን ያሳያል። በሌላ በኩል አቢጅት ወደ ፍርድ ቤቱ ቅጥር ግቢ ያረጀ ሸሚዙንና ያለቀ ጫማውን አድርጎ ገብቷል። ነገር ግን አሁን አረማመዱ ላይ ፍርሃት የለም። ዳኛው ሁለቱንም ቀጥተኛ ጥያቄ ጠየቃቸው። ካቪታ በድጋሚ አብጂትን አላውቁ አለች። በዛ ጊዜ አብጂት የዕለት ማስታወሻውን ከኪሱ አወጣ። በማስታወሻው ውስጥ የካቪታ ደብዳቤ ነበረ። ከማሰልጠኛ ማዕከሉ የጻፈችው ሲሆን ጽሑፉም እንደሚከተለው ይነበባል። አብጂት ዛሬ ቃለ መጠይቅ ልሰጥ መሄዴ ነው። እዚህ ድረስ አድርሰኛል። እንዳልፍ ብቻ ጸልይልኝ ይላል። ፍርድ ቤቱ በዝምታ ተዋጠ። የካቪታ አይኖች ዝቅ አሉ። ዳኛው ውሳኔ ለመስጠት ፍርዱን አሳደሩት። በፍርዱ ቀን የፍርድ ቤቱ ክፍል ጢም ብሎ ካፍ እስከ ገደፉ ሞልቶ ነበረ። ዳኛው ውሳኔውን ይፋ አደረጉ፣ እንዲህም አሉ። እውነት ነው ካቪታና አቢጅት ተጋብተው ነበረ። ካቪታ ሲንግ ሆም ብላ የባሏን ማንነት ደብቃለች የሚል ብይን ሰጥተው ችሎቱን ዘጉት። የዛን ዕለት ምሽት አቢጅት እንደገና በምግብ መሸጫ ጋሪው ጋር ተቀመጠ። አሳምቡሳውን መጥበሱን ቀጥሏል አሁን ግን በፊቱ ላይ የሚታይ የመገረም ስሜት የለም በዙሪያውም ጠባቂዎች መኪናዎች ባለስልጣኖች የሉም ያቺ አሳምቡሳ መጥበሻ ምድጃውን ያቺ ተንቀሳቃሽ ጋሪውና ያ መድረክ ብቻ ነው ያለው ነገር ግን አሁን አላፊ አግዳሚው በአክብሮት ነው የሚያዩ በባቡር ጣቢያው ላይ ስራውን እየሰራ ሳለ አንድ ሰው ቀስ ብሎ ቀረበውና እንዲህ አለው ወንድም ያቢጀት እንዳንተ ያለው ወንድ ብቻ ነው ከአስተዳደር ጋር ፊት ለፊት መጋፈጥ የሚችለው አለው አብጅት ምንም ቃል ከአንደበቱ ሳይወጣ አሳምቡሳውን በሰሃን በሳህን ላይ አድርጎ ለሰውየው እየሰጠው ትኩስ ነው አለው። ወዳጆቼ ይህንን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እባካችሁ ላይክ ስጡን፣ ቻናሉንም ሰብስክራይብ አድርጉ።